ክርስቲያናዊ የሚዲያ አጠቃቀማችን ምን ይመስላል? መጠቀም ኃጢአት ነው ወይ? የአዲስ አበባ ገዳማትና አድባራትን ብትመለከቱ በጣም በጣም እጅግ የሚያሳዝን ነው። በአንድ ቅዳሴ ተመ ቤተ መቅደስ ውስጥ ቢያንስ ቢያንስ በአማካይ ከአስር በላይ ወይ ዩቲዩበሮች አሉ ወይ ቲክቶከሮች አሉ ወይ ደግሞ ምን መኑ ራሱ ላይ ቅዳሴ እያስቀደስ ላይ ከቅዳሴው ጠባይና ባህሪ ወጥቶ አድርጎት ነው እንዴት እንደሚረብሽ ለመቅረብ ውርጉርውር ግረዳ ተመልክቶ እንዴት ሙሉ ነው። የክርስቶስን ህማሙ መከራውን እያሰብን ኃጢአታችንን እያሰብን ግፋ ሰማታትን እያሰብን ንድን የምችልበት መንገድ እንዴት ነው? ማህበራዊ ሚዲያ በጣም የሚያኝከውና የሚበላው ጊዜ ነው። በጥቅሉ ማህበራዊ ሚዲያ አይጠቅምም፣ አይረባም፣ እንዳትጠቀሙ የሚል ትምህርት የላትም። እንዲጠቅሲያል ቤታችንና መራታችን ኢየሱስ ክርስቶስ ስነስቅለት ነው፣ የስነስቅለት ፎቶ ነው። እየተሰቀለ ሰው ሁሉ ስልቁን ጌታ እየተሰቀለ ምንድን ነው ያደርገ፣ ሊቀርጽ ነው እየሞከረ። ይሄ ትውልድ ያን ዘመን ቢኖር ኖሮ እውነት የክርስቶስን መከራ መስቀሉ ህማማቱ እናስባለን ወይስ ፎቶ ለመነሳት? እንደ እግዚአብሔር ስለጠበቀና ስላለን እንጂ አሁን ራሱ ቅዱስ ሚካኤል ራሱ ቅዱስ ገብርኤል ቢወርድ እንደው ከመላኩ በረከት ረቤት አድርጌ እንደው ባርከ ነው የምትለው ነው ወይስ፣ እንደው ለፌስቡክ የሚሆን ፎቶ ነው? ኤቲክስ የለንም እውነት ለመናገር ማለት። እንደዚህ ከሆነ ምን ያደርግልናል ሚዲያ? አይ አነጋገር ናቸው እነዛ ሰዎች። ጠርጠር ሰው እኮ ፎቶ ነው ወደ እንትኑ ይመጣሉ እያታለን ሰው እያጭበረበር፣ እውነቱን ሳልናገር ጽርቅ በሚሰራባት ቦታ እውነት በሚነገርበት ቦታ በቃ እረሱን መናገር ነው የሚፈልጊ የማይፈልጊ ቶ ደይዴከ ነው አበዘ ፈቀድከ እጅር ወደ ፈቀድከው ስደድ ነው። እውነቱን ማስቀመጥ ነው። ቤተክርስቲያን ሌላ ምን የምትለው የለም፣ ስርዓተ ቅዳሴ ነው የምትለው እንጂ ሌላ የሚያጋግል ርስ አትፈልግም። አንደኛ ጥያቄ ከመጋቢ ሃይማኖት መምህር ምትኩ ጀምራለሁኝ ጥያቄው ክርስቲያናዊ የሚዲያ አጠቃቀማችን ምን ይመስላል? ምን መምሰል አለበት? መጠቀም ኃጢአት ነው ወይ? እንዲሁም ማህበራዊ ሚዲያ መጠቀም ለክርስቲያናዊ ሕይወት ጫና ወይም ደግሞ ተጽዕኖ አለ ወይ የሚል ጥያቄ ተነስቷል። ወደ መምህራችን እንደምናመሻችሁ። አሜን። እግዚአብሔር ይመስገን። በዚህ መልኩ በጣም ባጭር ደቂቃ የሚመለስ አይደለም፣ ግን ደግሞ ብዙ ነገር ታውቃላችሁ ተብሎ ስለሚገመት ዋና ዋና ነጥቦችን ብቻ አነሳለሁኝ ይሄ ማህበራዊ ሚዲያ ወይም ሶሻል ሚዲያ የምንለው ማለት ነው የአጠቃቀማችን ሁኔታ ካልሆነ በስተቀር በተለይ እንደ ቤተክርስቲያናችን የሐዋርያዊ አገልግሎቱን በተመለከተ ጥሩ እድል ወይም ጥሩ ነገር ይዞ ነው የመጣው ማለት ይቻላል አጠቃቀማችን ላይ ግን ክፍተቶች አሉ ትክክል ነው እኔ ዝርዝር ውስጥ ሳልገባ አንድ ሰው ማህበራዊ ሚዲያ ወይም ሶሻል ሚዲያን እንግዲህ ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ቴሌግራም ሌሎቹንም ነገሮች በጽሁፍም፣ በድምፅም፣ በምስልም መልእክት የሚተላለፍባቸው ልክ እንደ ቀጥታ ስርጭት እንደሚደረግባቸው እንደ ቴሌቪዥን ማለት ነው፣ እጆቻችን ላይ ባሉ ስልኮች መልእክት የሚተላለፍባቸውን ነገሮች ማለታችን ነው እና ይህንን እንዴት ነው የምንጠቀመው? ስንል አሁን ሁላችንም ስልክ ተጠቃሚዎች ነን፣ እና እዛ ስልክ ላይ እነዚህን ነገሮች ማህበራዊ ሚዲያን በተለይ ፌስቡክ፣ ቴሌግራም፣ ሌሎችንም ለመጠቀም ስንፈልግ የመጀመሪያውና ትልቁ ጉዳይ አላማው ሊሰመርበት ይገባል። ለምንድን ነው እነዚህን ነገሮች የምጠቀመው? አላማው ምንድን ነው? አንዳንድ ሰዎች ተጠቃሚ የሚሆኑት ብቻ ሳይሆን እዛ ላይ የተለያዩ ነገሮችን የሚያቀርቡ ሰዎችም ዓላማቸው አሁን ብዙ ጊዜ ሰውን ከሰው የሚያጋጭ በአውደ ምረት ላይ ያልተነገሩ ገበያውን ሞቅ የሚያደርጉ እርሶች እየተፈለጉ የሚለጠፉት ዓላማው የተንሻፈፈ ስለሆነ ነው። ዓላማው ገንዘብ ማግኘት ብቻ ሊሆን ይችላል። ዓላማው የሆነ አካልን ለማጥቃት ብቻ ሊሆን ይችላል። ዓላማው በሕዝብ ዘንድ ተቀባይነት ለማግኘት ሊሆን ይችላል። ግን ዓላማው በጣም ወሳኝ ነው። ስለዚህ አንድ ሰው ስልኮቹ ስልኩ ላይ ባሉት ባለው ወይም እጁ ላይ ባለው ስልክ ማህበራዊ ሚዲያን ለመጠቀም ሲፈልግ ምንድን ነው የኔ ዓላማ ብሎ መወሰን አለበት ማለት ነው። ብዙዎች የመጽሐፍት መምህራን ሊኖሩ ይችላሉ። የቅዳሴ መምህራን ሊኖሩ ይችላሉ። ወይም ተማሪዎች ሊኖሩ ይችላሉ። ቅዳሴን ለመማር ሊሆን ይችላል። መጽሐፍትን ለመማር ሊሆን ይችላል። ወንጌልን ለመማር ሊሆን ይችላል። መዝሙር ለመማር ሊሆን ይችላል። ከትምህርቱ ጋር በተገናኘም ከአለማዊ ትምህርቱ ጋርም ሊሆን ይችላል። የተለያዩ የሚያቸው ብሎጎች ወይም የተለያዩ የሚያቸው መጽሐፍቶች ሊኖሩ ይችላሉ እና ዓላማ በጣም ወሳኝ ነው። ይህ ሁሉ አማረሽን ገበያ አታውጧት እንደሚባለው ማለት ነው። አንድ ሰው ወደ ገበያ ከመሄዱ በፊት ሊገዛው የፈለገውን ነገር ማሰብ አለበት፣ የት እንደሚገኝ ማወቅ አለበት። ከዛ በኋላ ወደ ገበያ ሲገባ የሚገዛው ሊገዛ የፈለገውን ነገር ብቻ። አንዳንድ ጊዜ ሌሎች ነገሮች እያሉ እሱ መግዛት የሚፈልገው ነገር እንኳን ባይኖር ትቶት ነው የሚወጣው፣ ገበያውን ማለት ነው። ግን ያልወሰነ ሰውስ ምንድን ነው የሚያደርገው? ጃኬት ሊገዛ ገብቶ ጫማ ገዝቶ ሊወጣ ይችላል። አስር ጫማ አለው አስራ አንደኛ ሌላ ጫማ ይዞ ነው የሚመጣው። ሲደርስ ግን ጃኬት የለውም ማለት ነው። ስለዚህ አላገኘውም በሚል ሂሳብ ገበያ ላይ ፊት ለፊት ያለውን ነገር ገዝቶ የሚወጣ ሰው አለ። ብዙ ሰዎች እንደዚህ ነው የሚያደርጉት። የሚፈልጉትን ነገር አያገኙም። ሲፈልጉም አስበውበት አይደለም፣ ድንገት ነው ወደ ገበያ የሚገቡት። ሶሻል ሚዲያውም ልክ እንደዚህ ነው። የሆነ ነገር ለማየት ገብታችሁ ብዙ ነገሮችን አይታችሁ ትወጣላችሁ ሰዓታችሁን፣ ጊዜያችሁን ገድላችሁ፣ ግን ምንም ነገር ይዛችሁ አትወጡ ስትወጡ ማለት ነው። እና ሰው ወስኖ መግባት አለበት። ወስኖ ሲገባ ጽሑፍ ከሆነ ወደ ጽሑፍ መደዳ ነው የሚገባው። የሚታዩ ቪዲዮዎች ከሆነ ወደዛ ነው የሚገባው። የሚፈለጉት ነገሮች ደግሞ የት እንደሚገኙ ካወቀ እነዛን ነገሮች ብቻ ነው። በተፈጥሮም በዚህ ፎርማቱ እናንተ የሆነ ነገር ፈልጋችሁ ስትገቡ የማይፈለጉ ነገሮች ብዙ ይወጣል። እውቀቱ ከሌለን ደግሞ በጣም ከባድ ነው። እነዛ ነገሮች ላይክ እናደርጋለን ሼር እናደርጋለን ሰብስክራይብ እናደርጋለን እንለጥፋቸዋለን፣ እኛ ፕሮፋይል ላይ ይመጣሉ። የምንነካቸው ነገሮች ካላወቅን በጣም ከባድ ነው። ስለዚህ የመጀመሪያው ዓላማ ነው። ሁለተኛው እውቀት ያስፈልጋል፣ እውቀት ያስፈልጋል። ቴሌግራምን እንዴት ነው መጠቀም ያለብን? ዩቲዩብን እንዴት ነው መጠቀም ያለብን? እንዴት ነው መክፈት ያለብን? ስለነካ ነው ብቻ የሚያመጣው ነገር አለ ስለከፈትነው ብቻ የሚያመጣው ነገር አለ ሳንሰማው ሳናየው ማለት ነው። አንዳንድ ጊዜ የኛ ህይወት የኛ ጠባ እያልሆነውን ነገር በሙሉ ፊት ለፊት የሚያመጣበት ጊዜ አለ። እንደውም አንድ ሰው የሆነ ጽሑፍ አገኝና ያንን ጽሑፍ አጋራው። እና ማህበራዊ ሚዲያ ላይ ማለት ነው። ሼር ነው ያደረገው፣ የሱ ስም ከላይ አለ ሼር የተደረገው ደግሞ ጽሑፍ ባለቤት ከታች አለ። እና ሌላ ሰው አይቶ ምን አለ? ይሄንን ጽሑፍ በመጻፍ በጣም አመሰግናለሁ። የጻፉ እሱ አለ። አያውቀውም ማለት ነው እና ምን ያህል ጊዜ ተጠቅመን ይህንን ጽሑፍ የጻፍከው ምናምን እያለ ምስጋናውን የጸሐፊውን ሳይሆን ሼር ላደረገው ሰው የጸሐፊውን ምስጋና ሲሰጥ በጣም ትልቅ ሰው ነው እና ትዝብት ውስጡ ለወድቋል ማለት ነው አትመለከትም ወይ እኔ እኮ ሼር ነው ያደረግኩት እንጂ እኔ አይደለሁም የጻፍኩት እስከሚል ድረስ እውቀቱ ከሌለን በጣም ከባድ ነው እውቀት ሁለተኛው ነው ማህበራዊ ሚዲያ በጣም የሚያኝከውና የሚበላው ጊዜ ነው በነገራችን ላይ ማለት ነው ጊዜያችንን ነው የሚወስደው ጊዜያችንን የሚወስደው ደግሞ እነዚህን ሁለት ነገሮች አስበን ስለምንገባ ነው። አንደኛው ዓላማችን ምንድን ነው እዛ ውስጥ ለመግባት? ሁለተኛው ስንገባ የምንፈልገው ነገር ምንድን ነው? እውቀቱ አለን ወይ ያንን ነገር ለማግኘት በቀጥታ እውቀቱ ካለን አንቸገር። የምንፈልገውን ነገር ካወቀን አንቸገር። የምንፈልገውን ነገር ፒክ አድርገን ወይም አንስተን እንወጣለን። እኛ ማስተላለፍ የምንፈልገውንም ነገር አስቀምጠን እንወጣለን ማለት ነው። እውቀቱ ከሌለን ግን ዝም ብለን 24 ሰዓት እዛ ላይ ቆይተን ፍሬ ያለው ነገር ሳንይዝ እንወጣለን። እና በጥቅሉ ማህበራዊ ሚዲያ አይጠቅምም፣ አይረባም፣ እንዳትጠቀሙ የሚል ትምህርት የላትም ቤተ ክርስቲያንም። አይደለም በማህበራዊ ሚዲያው እኛ መግባት ማንችልባቸው ቦታዎች ላይ፣ የማይፈቀዱ ቦታዎች ላይ ገብታችሁ ወንጌል ስበኩ ብንባል አይ ለክርስቲያኑ ስለማይፈቀድ አልፈልግም። ማንንም ሰብከን መውጣት ነው ያለብን የምንፈልገውን ነገር እስካገኘን ድረስ ማለት ነው። ስለዚህ ፎርማቱ ለሁላችንም እኩል ልክ እንደ አንድ ጊዜ እንደ ጠዋት እንደ ከሰዓት እንደ 24 ሰዓት የተሰጠን ፎርማት ነው። የምንፈልገውን ነገር አላማ ሊኖረን ይገባል። የምንፈልገው ነገር የሚገኝበትን ቦታ ማወቅ ያስፈልጋል። ስለዚህ ትንሽ እውቀት፣ መሰረታዊ የሆነ እውቀት ይዞ ገብቶ ብንጠቀም በራሱ ችግር የለውም ነው። እሺ፣ ለመምህራችን ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። በዚህ ላይ የሚጨምሩት ካለ መምህር ታደሰ ይጨምሩና በዚያው አከታትለው ጊዜውንም ለመጠቀም ሁለተኛ ጥያቄ በጸሎተ ቅዳሴ የምእመናን ተሳትፎ እስከየት ድረስ ነው? ከቀኑና ቤተ ክርስቲያን አንጻርም ምእመናን ሳይመጡ ቅዳሴ መግባት ይቻላል አይቻልም? እንዲሁም የቅዳሴ ሰዓት መግቢያ ስንት ሰዓት ነው መውጫት ስንት ሰዓት ነው የሚል ሐሳብ አለ። የመጀመሪያው ጥያቄ ላይ ሐሳብ ጨምረው በዚህ አያይዘው ይመልሱልናል ማለት ነው። እንደምን አመሻችሁ። የሀይር የተመሰገነ ነውም ሁለተኛውን ጥያቄ እኔ መምህር ምትኩ ከሄደበት በኋላ ብመለስ ነው የሚሻለኝ። የቅዳሴውን ማለት ነው ጠዋት ታስታውሱ እንደሆነ ለቅዳሴ ጥሩ ትምህርትን ያስተማረው ሳይቋጫው ስለሆነ ሆነ የተወሰነ ነገር ገፋ እንዲይሰረ ከዛ በኋላ ይመለስበታል። በነገራችን ላይ ብዙ ጊዜ እኛ የምናውቀው ጽድቅና ኩነኔ ነው አይደል? ጽድቅም ያልሆኑ ኃጢአትም ያልሆኑ ነገሮች እንዳለን እናውቃለን። አሁን ኳስ ማየት ኳስ ማየት ጽድቅም አይደለም ኃጢአትም ያለ ማህበራዊ ሚዲያ መጠቀም ጽድቅም አይደለም፣ ኃጢአትም አይደለም። ነገር ግን ኃጢአትን ማድረግ ይቻላል፣ ጽድቅን ማድረግ ይቻላል። ቅድም መምህር ምትኩ እንዳለ በአጠቃቀማችን ዓላማ ላይ የሚወሰን ነገር አሁን ለምሳሌ ስጋ መብላት በራሱ ኃጢአት ነው? ነው? ወተት መብላት በራሱ ኃጢአት ነው? አይደለም። ስጋ መብላትም ኃጢአት ስጋ መብላት፣ ወተት መጠጣ በራሱ ዋት ያካለ ኃጢያት የሚያደርገው ወቅቱ እና ጊዜ ነው። አሁን ያለንበት ወቅት አይሰው በጾም ወቅት ግን ብንበላ ኃጢያት ይሉብን፣ በጾም ወቅት ብንጠጣ ኃጢያት ይሉብናል። ማህበራዊ ሚዲያ የጽድቅና የኩነኔ ጉዳይ አለ። ጉዳዩ አንድ በጣም አስምረን መግባባት የምንችለው አንዱ ይሄ ነው። ጽድቅም አይደለም ኩነኔ ማለት፣ በአጠቃቀማችን አግባብ ግን ጽድቅም ሊሆን ይችላል፣ ኃጢአትም ሊሆን ይችላል። ሰው የምንሳደምበት ከሆነ፣ የምናማበት ከሆነ፣ ሰዎችን ያለ ስም ስማቸው የምንሰጥ ከሆነ ቤተ መቅደስ መተን ሕሊናችንን ሰውነታችንን፣ ልቦናችንን ሁሉ የክርስቶስን ሕማሙን መስቀሉ እያሰብን መጸለይ ሲገባን ያን ትተን ፌስቡክ ላይ ትዊተር ላይ ምን ወጣ ሆነ ያለ እኔ አንዱ በተለይ በጣም አንድ ማህበራዊ ሚዲያ ላይ የዛሬ ሰባት ስምንት ዓመት አንድ በጣም የሚሽከረከር ነገር አለ። አይታችን እና ጌታችን ና መድኃኒታችን አይታችን እየሱስ ክርስቶስ ስነ ስቅለት ነው፣ የስነ ስቅለት ፎቶ ነው እየተሰቀለ ሰው ሁሉ ስልኩን ጌታ እየተሰቀለ ምንድን ነው ያደርገ ሊቀርጽ ነው እየሞከረ። ይሄ ትውልድ ያን ዘመን ቢኖር ኖሮ እውነት የክርስቶስን መከራ መስቀሉ ሕማማቱ እናስባለን ወይስ ሞቶ ለመነሳት ነው? እግዚአብሔር ስለጠፈቀና ስላለንን እንዲ አሁን እዚህ መካከል እንደ እኔ ሰይጣን ነኝ ብሎ ሰይጣን ራሱ ቢመጣ ባክ አንዴ ሰልፊ እንነሳ ነው የምንለው። ሰይጣን ራሱ ያንን ብናገር ነው ራሱ ቅዱስ ሚካኤል ራሱ ቅዱስ ገብርኤል ቢሆን እንዲሁ ከመላኩ በረከት ረቤት አድርጌ እንደ ባርክ የለው ምን ነው ወይስ እንደ ለፌስቡክ የሚሆን ፎቶ እንነሳ ነው ተመልክቱ። እስኬት እንደሄድን እንድንረዳው ስለምፈልግ ስለዚህ ማህበራዊ ሚዲያ መጠቀም ጽድቅም አይደለም፣ ሁነን ያማለ ይሄን አንድ የምትረዱ ይፈልጋል። ሁለተኛ ስለ ማህበራዊ ራሱ ስለ ማህበራዊ ሚዲያ ስሪት ስናቅ በደንብ እንረዳለን። አሁን ብዙዎቻችሁ ብዙዎቻችሁ ማታ ከመተኛታችሁ በፊት ወይም ጠዋት ከእንቅልፋችሁ ስትነሱ ምንድን ነው የመጀመሪያ የምታደርጉት? የመጀመሪያ ስራችሁ ምንድን ነው? እንደው ተናገሩ። ሳቷች ጸሎት፣ ስግደት፣ ምንድን የምታደርጉ የመጀመሪያ ስራችሁ ስልካችሁ ነው የምታነሱት። ስልካችሁ ነው የምታነሱት። ከዛ በኋላ ወደ ሌላ ጉዳዮቻችሁ ምት የዚህ የፌስቡክ መስራች ስሙን ዘነጋሁት፣ የአሜሪካ ፍርድ ቤት ላይ ተጠይቆ ስለ ፌስቡክ አመሰራረትና አሰራር እንዲያብራራ የተጠየቀበት አንድ ዶክመንታሪ ፊልም አይቼ ነበር። እዛ ፊልም እኔ ሲናገር ሲያብራራ የሰማሁት ምንድን ነው በቃ ፌስቡክ የተሰራበት የስሪት የእሴት ስውት የተዋቁ የሲጋራ የሲጋራ ሜንታሊቲ ነው። ምንድነው መግባት ነው። ልክ ሰዎች ቀስ በቀስ የሲጋራ ሱስ ቀስ በቀስ እየፈሩ እየተቁ እንደሚይዛቸው ሰዎች ፌስቡክን በዘላቂነት እንዲጠቀሙ ሱስ እንዲሆንባቸው አድርገን ይሰራሉ። አሁን አማ የለ አባባ የለ

ዘመን ተጋድሎ እንደየዘመኑ ል ገድር እንደየዘመኑ አንዱ ልንጋደለው ተሞ ልንጋደለው ወይ ደግሞ ተጋድሎ እናድርግ ከሚገባው ነገሮች አንዱ እንዴት አድርጌ ነው በጊዜ የተገደበ በሁኔታ የተገደበ አጠቃቀም የሚጠቀም እሱ አንዱ

ሁሉም ግን በየራሱ ቁዘን ነው። አይታችሁም? ሆኖ ባለፉት አስራ አምስትና ሀያ ዓመታት ውስጥ የተወለዱ ብዙ ህፃናት አፈቶ የመናገር የቋንቋ ችግር እንዳለባቸው ታውቃላችሁ፣ እኔም አስተውላችሁ ከሆነ ለምንድነው ትምህርት ሀሳባቸውን የመግለጽ ችግር የገጠማቸው? ትምህርት ቤት ውስጥ ውይይት የለም፣ ቤት ውስጥ ንግግር የለም። ንግግሩ ከፌስቡክ ጋር ነው፣ ከዩቲዩብ ጋር ነው ከምን ጋር ነው ተምርኩት? ያ ብቻ እኮ አይደለም ነው ተምርኩት። ብዙ ልጆች አሁን በተለይ አንድ ሰሞን የመጀመሪያ አካባቢ ላይ ምንድነው በተለይ የአረብ ቻናል የመጡ ሰዓት አብዛኞቹን ልጆች የአረብ ቻናል ስለሚናገሩ በአረብኛ ይችላሉ፣ በነገራችን ከዛ በኋላ ምንድነው እያደጉ ሲመጡና በአማርኛና በአረብኛ መካከል ይቀላቀላቸውና ቋንቋ ልባ የሆኑ ልጆች አሉ፣ በነገራችን የትኛውን እንደሚናገሩ ስለዚህ ልጆቻችንን ተመልከቱ፣ ቀጣይ ትውልድን በምን ደረጃ እየገደለ እንደሆነ ባይ ምዕራባዊ ነው። አንድ መፍትሄ አላቸው በጣም አውሮፓ ያየዋቸው አንድ ተሞክሮ ነው መሰለ መንግስታቱን፣ እያደረጉት ሰው መሆን ማለት ነው ከዚህ ከኤሌክትሮኒክስ ሚዲያ አጠቃላይ የመራቂያ ወራት ሳምንታት አላቸዋል ልጆቻቸውን ቤተሰቦቻቸውን ይይዙና በተለይ ክርስቲያኖች ከሆኑ በተለይ ግብፆቹ ላይ በጣም አያለ ኦርቶዶክሳውያን ግብፆቹ ስልካቸውን ታብሌቶቻቸውን አጠቃላይ ቤታቸው የወረውሩና ለአንድ ወር ለሳምንት ምንም አይነት ተመልከቱ፣ ምንም አይነት ስልክ ኢንተርኔት ወደሌለባቸው ገዳማት ይ እዛ ከረማው አገግመው ይወጣሉ፣ ይመጣሉ። ይሄን ተመክሮ ዛሬ አውሮፓዎች እየተጠቀሙ የትምህርት ቤት ዝ ከዛ ባለፈ ምንድን ነው ከካሜራ ከዚህ ከኤስፖርትስ ሚዲያው ከዲጂታል ሚዲያው የራቀ ትውልድ የመፍጠር የምትጠልቃቸው ስለሆነ ነው። ለአንድ ወር ለሳምንት ቫኬሽን ሲወጡ ከዚህ የራቀ ግሪን የሆነ አረዋድ ብቻ ጫካ ውስጥ ይህ አላቸው። ስንቶቻችሁን ነው ቤተሰባዊ የገዳማት ጉብኝት ያለ? ስንቶቻችን ወደ ጥሞና ቦታ ምንሄደ ትምህርት አሁን እኮ በተለይ ተመልክቶ አይታችኋል ነበር አዲስ አበባ ላይ የአዲስ አበባ ገዳማትና አድባራትን ብትመለከቱ በጣም በጣም እጅግ የሚያሳዝን ነው በአንድ ቅዳሴ ላይ ተመልክ በአንድ ቅዳሴ ላይ ቤተ መቅደስ ውስጥ ቢያንስ ቢያንስ በአማካይ ከአስር በላይ ወይ ትሆሮች አሉ ወይ ትብትሆሮች አሉ ወይ ደግሞ ምን መኑ ራሱ ላይ ቅዳሴ እያስቀደስ ላይ ነው ሰረ

ቅድም እንደተባለው ጉዳዩ የጽንቅና የኮሎኒ ጉዳይ ቢያንስ ቢያንስ ቢያንስ ቤተክርስቲያን ስትመጡ ገዳማት አካባቢ ስትሄዱ፣ ጸሎት ስታደርጉ እንደው እችሉ ከስልክራ ይሄ መድኃኒት የትዜላቸዋለ እንትን እኮ መድኃኒት የሚባል ህፃናት የማይደርሱበት ቦታ ይቀመጥ ይላል። ልቅ እንደዚህ ሁሉ ቤተ ክርስቲያን ስትመጡ ልክ ጫማችሁን አውልቃችሁ እንደምትገቡት ስልካችሁን አውልቃችሁ ለመግባት ለመሞከር ያለባችሁ። ይህን ካላደረግን ድካማችን፣ ከሰይጣን ግዘፍ ነሱ አይደለም እየፈተነ ያ ነው ጋሻ የሚባል አንድ እኛ መምህር አለ አንድ ተማሪ ሰይጣን። ማንን ያክላል ነው ጠይቀው፣ ሰይጣን ማንን ያክላል ነው ጠይቀው፣ ሲመልስ ጋሻ አይል ምን አለ፣ ሰይጣንማ አንተ ነው ራስህ ነው የሚያክለው። ሰይጣን አሁን ግዘፍ ነስቶ አለ እኛ በምንወደውና በምንጓጓ እኛው መስሎ እኛው አህሎ እየፈተነ ያለው። ስለዚህ አጠቃቀማችን ማስተካከል ቤተክርስቲያን ስንመጣ ጥንቁቅ መሆኑ በተቻለ ዋጋ እንዳናጣ የሚያደርገን ነገር እኔ ምን ሰራ። ማህበራዊ ሚዲያ ለበጎ መጠቀም እንችላለን። አሁን እንደዚህ አይነት ጉባኤዎች ሲካሄዱ ምን ሲሉ ሌሎች የማያገኙ ወንድሞች ወገኖቻችን ሊሆኑ ይችላሉ። ይህ በቀጥታ በመሰራጨቱ ከዚህ የሚጠቀሙ ይኖራል፣ የሚማሩ አሁን ይሄ ጥሩ ነው። ህዝብ እንቀሳቀስበታል። ይሄ ጥሩ ነው። ይሄ በጎ ነው። ወደ እንዲህ አይነት ጉዳዮች ከፍ እያደረገ ስርዓት እያበጀልንን ህግ እያበጀልንን እያበጀን መምጣት ይኖርብናል ለማለት ነው ለመማሪችን ቃለ ህይወት ያሰማልን ቃለ ህይወት ያሰማልን አላችሁ ቃለ ህይወት